ጋርመንት ፉሪ ምስካበ ቅዱሳን አቡነ ተክለ ሃይማኖት ቤተክርስቲያን የሚገኝ ይህ የምትመለከቱት እንግዲህ ከዚህ መልስ ወደ 18 ሺህ ካ እንግዲህ ተወስዶ ነበረ። የደብሩ አስተዳዳሪን በዚሁ አጋጣሚ ሳላመሰግናቸውና ሳላደንቃቸው አላልፍም። ይህንን ተወስዶ የነበረ 18 ሺህ ካሬ መሬት በሕግ በመከራከር አሸነፈው ሙሉ በሙሉ እንግዲህ ወደ ቤተ ክርስቲያን እንዲመለስ ያደረጉ ተባባሪ ናቸው። በየነ ድረስ ቤተ ክርስቲያን እንደው ንፉዎችን ነቅፈን እንድትከገዝ ደግሞ የሚያልሙ አባቶችን ደግሞ ሳናመሰግንና ሳናደንግ አናልፍም። በእውነት ከተመደቡ ገና ሁለት ዓመት አልሞላቸውም። በዚህ በሁለት ዓመት ውስጥ ግን በእውነት በእውነት እጅግ በርካታ የልማት ስራዎችንና የወንጌል ስራዎችን እየሰሩ ይገኛሉ። ቤተ ክርስቲያኑ እንግዲህ መንገድ አልነበረውም ከአስር ሚሊዮን ብር በላይ ወጪ በማስወጣት ቻይናዎችን አስተባብረው ደረጃውን የጠበቀ መንገድ እንዲሰራ አድርገዋል። ይህ ደብር እሳቸው ከመምጣታቸው በፊት ከአናት ደሞዝም እጅግ ይቸጋግ ነበረ። ዛሬ ግን ሙሉ ሙሉ ይገኛሉግን እርዳታችሁን ይፈልጋል። ምክንያቱም ይህ የምትመለከቱት ሳኑ ይዞታ ነው ከሺህ ካሬ መሬት በላይ ስለዚህ፣ ካልታጠረ ይዞታው ካልተከበረ፣ ለልማት ካልዋለ መንግስትም ደግሞ ምናልባት የሚወስደው እርምጃ ይኖራልና፣ ስለዚህ በመጀመሪያ ደረጃ እንዲታጠር፣ ከዚያም ደግሞ ልዩ ልዩ የልማት ስራዎች እንዲሰሩበት፣ በዚህ በአዲስ አበባ ውስጥ ያላችሁ፣ በጀሙር ዙሪያ ያላችሁ፣ በረመንት ዙሪያ ያላችሁ የጻድቁ አባታችን የአቡነ ተክለ ሃይማኖት ወዳጆች፣ በእውነት በእውነት ቦታው ድረስ በመምጣት እየተለማ ያለውን ልማት እየተሰራ ያለውን ስራ በማየት ደስ ያላቸውን ዘላለማዊና ሰማያዊ የሆነ ስራቸውን እንድትሰሩ በጻድቁ አባታችን ስም በእውነት እናሳስባችኋለን፣ አደራ እንላችኋለን። እዚህ ጋር ሆኖ የማይታይ የአዲስ አበባ ክፍል የለም። ሙሉ አዲስ አበባ እስከ ቦሌ አራብሳ ድረስ፣ በላይም እስከ እንጦጦ ድረስ ሙሉ አዲስ አበባ ይታያል። ስለዚህ ጻድቁ አባታችን አቡነ ተክለ ሃይማኖት ከፉሪ ተራራ ሆነው ሙሉ አዲስ አበባን አሻግሮ ይባርካሉ ማለት ነው። በሳምንት አንድ ጊዜ ሮብ ሮብ የሥርዓተ ቀንዲል ቀንዲል የመቀባት ፕሮግራም ፕሮግራም አለ። በዚህ ቦታ ላይ እጅግ ፈዋሽ ሆነ ጸበል አለ። ዛሬ እኔ ለአገልግሎት መጥቼ በርካቶች እንግዲህ ምስክርነት ሲሰጡም አይቼ እጅግ ተደስቼ ነው እየተመለስኩ ያለሁትኛና ምናልባት አልባት በአለማውያን ስፔሻሊስቶች አትድኑም የተባላችሁ ከዚህ በኋላ እናንተ ገንዘባችሁን አታክስሩ። አትድኑም የተባላችሁ ቤታችሁን ዘግታችሁ ቁጭ ብላችሁ ሞታችሁን እየተጠባበቃችሁ ያላችሁ ወዳጆቻችን ግደላችሁም፣ እዚህ ደብር ጋር መጥቶ ጸበል ተጸብሎ በጻድቁ ጸበል ያልተፈወሰ ያልዳነ የለ። ዛሬ እንኳን በርካቶች ካንሰር፣ ልዩ ገዳይ በሽታዎች እንግዲህ እንደተፈወሱ ምስክርነት ሲሰጡ ነበረና እርሶም እዚህ ወጣው በሳምንት አንድ ጊዜ ሮብ ሮብ የሚሰጠውን የቀንድል እንግዲህ መቀባት ፕሮግራም መከታተል ይችላሉ። ከዛም ባሻገር እየመጡ መጸበል ይችላሉ እዚሁ አዲስ አበባ ጫፍ ላይ ነው። ምንም እንኳን በሸገር ክፍለ ከተማ በሸገር ሀገረ ስብከት ቢሆንም ከአዲስ አበባ የሚርቅ አይደለምና መጥታችሁ የበረከት ስራ እንድትሰሩ በጻድቁ በጻድቁስም አደራንላችኋለን ይሄ ጋርመንት ፉሪ ምስካበ ቅዱሳን አቡነ ተክለ ሃይማኖት ቤተክርስቲያን ተጓዙ መልእክት